ሄሉ የነገርንሽ ነገር አለ። ልስቷ በቅርቡ ልትመጣ ነው። ልስቷ በቅርቡ ከመጣች እዚህ ነው ልትመጣ ማለት፣ እዚህ ልትመጣ ነው። ባዶ እጇን ነው የቀረችው። ስለዚህ መታ ያለውን ነገር ማስተካከል ትፈልጋለህ። የጋር ምን ይሉታልሽ? መጥፋቱ፣ ስልክ አለ ማንሳቱ ምናምን፣ እኛም እንድንጠራጠር እዚህ ሚዲያ ላይ መተን እንድንወራ ነው ያደረገ። እኔ ማለት እሱ ወንድሜ ነው ለሱ ደግሞ ለመከላከል ብዬ ነው ባይዘው ዝም ያልኩት። ሁሉን ነገር ማለት ነው አላደረገም አላልኩም፣ አድርጓል። ግን ያው አንዳንዴ ደግሞ የምደብቁት ነገር ይኖራል እና እኔ ደብቄ እለት አለው። እውነት ለመናገር ግን እሷ የእሷ መምጣት እኔ በጣም ግራ ያጋባኝ። እርግጠኛ ነሻል። ላክሽን ልሽ። ስክሪንሾት፣ ድምፁ፣ ሁሉ ነገር አይደለም ትክክል ነህ አደለ? አዎ ማለት ደብቅ የለታለው። እውነት ለመናገር ግን በቃ እኔ እውነት ይሄን ቪዲዮ ግን እንዳትለቁት አደራችሁ። ለምን ይሄን እንዲለቀቅ አልፈልግም። ቤተሰቦቻችንም አንድ ወር ቆይ ተረጋግተሽ፣ መስማት መከራውን በልታ የበላችሁን እንዳለ ገንዘቧን አስፈስሷት አልኩ ነው። እናቷ በስነ ስርዓት አላሳከመችም ከሆነ ይህን ነገር አታውጡት። እንቢ ምት ከሆነ ፋይሉን እንዳለ ይህን ቪዲዮ ላንለቀው። ከዛ ግን እንዳለ ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ሁሉም ላይ እኮ በቃ ወንድም የላችሁም። በቃ ይህን ነገር አታውጡት ስለምናችሁ። በቃ የሆነ ምንም አደርግላችኋለሁ። በቃ ሰላም፣ እንዴት ናችሁ? የዩቲውባችን ተከታታዮች የኪራና ሱራ ቤተሰቦች እንዴት ናችሁ? ለወር ያክል ቪዲዮ ዩቲዩባችን ላይ አላለቀቅንም። እናም ለዛ በጣም ይቅርታ እንጠይቃለን። በጣም ስትደውሉልን ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ በጣም እየደወላችሁ ለምንድን ነው ቪዲዮ ማትለቁልን እያላችሁ ነበር። ትንሽ የቤተሰብ ጉዳይ አጋጥሞ ነበር የጠፋ ነው። ያም የቤተሰብ ጉዳይ ትንሽ ከበድ ያለ በጣም ለመናገር ራሱ ለእናንተ ትንሽ የሚከብድ ነገር ስለነበረ እኛ በውስጥ ላይ ፊክስ ለማድረግ ነበረ ለማስተካከል ነበር ነገሩ። የጠፋ ነው እና ጉዳዩን ግን እናንተ ጋር አምተን ለመናገር አስበናል። አዎ አስበናል። ያው እንግዲህ ይህን ጉዳይ እንግዲህ ማምጣት ፊት ለፊት ማምጣት አልፈለግንም ነበረ። ነገር ግን አንዳንድ ጉዳዮች ያስገድዷቸዋል፣ ይዛችሁ ወደፊት እንድትመጡ ያደርጋል። ምክንያቱም ይሄ ጉዳይ ብዙ ብዙ ሰዎችን ሊያስተምር የሚችል በጣም ከባድ ነገር ስለሆነ ነው። ወደፊት ይዘ ነው የመጣ ነው። እንግዲህ ጠፍተን አላችሁ ወይ ደህና ናቸው ወይ ምንድን የጠፋችሁት እያላችሁ ቴክስት ያደርጋችሁልንን ሁላ እግዚአብሔር ያክብርልን። እንግዲህ ተመልሰናል። እንግዲህ ምን መሰላችሁ ጉዳዩ በጣም ከባዱ ጉዳይ፣ እኛን አሁን አንድ ወር ሙሉ ያጠፋን የቻለው የቤተሰብ ጉዳይ ምን ነበረ? አንድ በቅርበት የቅርበት ዝምድና ያለን የጎረቤታችን ልጅ አረብ ሀገር የምትኖር አለች። እና እሷ ልጅ እንግዲህ ከልጅነታችን ጀምሮ አብረን ያደግ ነው። አብረን ነው እንግዲህ ጭቃ ቡክተንም ከተባለ ጭቃ ቡክተን ነው። አብረን ያደግ ነው። እንግዲህ የህይወት ነገር ሆነና እሷ ወደ አረብ ሀገር እናቷን ለማገዝ እኛ ደግሞ ወደ ትምህርቱ ሄድን ማለት ነው። እና በዛ ሰዓት ላይ የተፈጠረ ጋፕ ነው እንጂ በጣም የነበረን ግንኙነት እንግዲህ ጉርብትና ላይ ዝምድና ሲጨመርበት አስቡት ምን ያህል ሊጠነክር እንደሚችል። እሷ ላይ የተፈጠረ አንድ ከባድ ነገር አለ። እና ያ ነገር ደግሞ አልፎ የቤተሰብ ጉዳይ ስለሆነብን እና ያን ነገር ፊክስ ለማድረግ ስንሞክር በነበረበት ጊዜ ብዙ የተፈጠሩ ነገሮች ስላሉ፣ ፕላስ ደግሞ ይሄ ጉዳይ ካልተፈታ ነገ ላይ ለብዙ እህቶቻችን ችግር መንስኤ ይሆናል ብለን ስላሰብን ወደፊት ይዘን የመጣ ነው። እና ምን መሰላችሁ እንግዲህ ይቺ ልጅ እንግዲህ ስሟ ናርዶስ ይባላል። እንግዲህ ናርዲ አብረን ያደግ ነው እህታችን ናት። እንደ እህታችን ቁጠሩት። እንግዲህ አብራችሁ ማደግ እንግዲህ እንደ እህትም እንዲያስቆጥር ይችላል። እና አብረን ስናድግ እሷ እናቷን ለመርዳት አረብ ሀገር ትሄዳለች። እና በምትሄድበት ሰዓት ላይ እና በዛ ሰዓት ላይ ጠንክራ ሰርታ እናቷንም ስትደግፍ ብዙ ጊዜ ተመልክተናልም አይተናልም እና እንኳን ለሷ ለጎረቤቶቿም የተረፈች ልጅ ናት። ነገርም ከቅርብ ጊዜያት ወዲህ የምታሳያቸው አንዳንድ ባህሪያት አሳሳቢ ስለሆኑ ቤተሰብም ምንድን ነው ይሄ ነገር እናንተ ለነገሩ ትቀርባላችሁ ብለው ጠሩን። እኛ ደግሞ ለነገሩ ትቀርባላችሁ ስንባል አብረን አብረን ረጅም ጊዜ የተለያየን ሰዎች ሆነን እንዴት ለነገሩ እንቀርባለን ብለን ሄድን ለማናገር እንግዲህ ነገሩን ከነገሩን በኋላ በጣም ነበር የደነገጥ ነው እና እንግዲህ ናርዲ የሚገርማችሁ ነገር ቦይፍሬንድ አላት። ቦይፍሬንድ ለረጅም ጊዜ ያክል ነበራት እንግዲህ ያ የቦይፍሬንዷ ማንነት እኛን በጣም ነው ያስደነገጠ እና ቦይፍሬንዷ እንግዲህ ብዙ ነገር ታርግለታለች፣ ብዙ ነገር ይረዳዳሉ፣ ትረዳዋለች ብንል ነው የሚቀለል፣ ታግዘዋለች። ምን ትለዋለች በሁሉ ነገር እንዲማር፣ እንዲሰራ። የሚገርማችሁ ነገር ብዙ ነገርም ዋጋ ከፍየለታለው ነው የምትለው። እና ያንን ሁሉ ብዙ ዋጋ ከፍላ በስተመጨረሻ ግን እሱ ጋር የነበረው ምላሽና ሁኔታ በጣም አስደንጋጭ ነገር ነው የሆነብን። እና የልጁ ማንነት ማን መሰላችሁ? እንግዲህ ዩቲዩብ ላይ ብዙ ጊዜ የቆያችሁ ሰዎች ታውቁታላችሁ። ናሂ ቲዩብ ናሂ ናዉብዬን የማያውቅ የለም። ናሂ ይህንን ነገር አድርጓል። ጓደኛው ጓደኛው አድርጓት ለረጅም ጊዜ እሷን ጋር ጊዜ አሳልፎ ያው በስልክ ነው ሲያወሩ የነበሩት እና በጣም ልጅቷን በፍቅር እንድትወድቅ ስራዋን ሁላ ትታ ከሱ ጋር ፎከስ አርጋ ህይወቷን እንዳሉ እንድትተው አርጓት በስተመጨረሻ ግን ጠፋባት እና ይህንን ነገር ሲያደርግ እኛ ያስደነገጠን እንግዲህ ናሂ የልጅ አባት ነው እንደምታውቁት። ከእንደገና ውብዬ፣ ውብዬ ደግሞ እርጉዝ ናት እና ይሄ ነገር በጣም ያስደነገጠን እና ይሄ ነገር የሞከርናቸው ናቸው ጉዳዮች አሉ። የሞከርናቸው ናቸው ጉዳዮች ደግሞ ሊሳኩልን አልቻሉም። ከሞከርናቸው ዋነኛው ነገር መካከል አንተ ነበርክ የደወልክለት ደው ያለው በጣም ለሶስት ሳምንት ያክል በተከታታይ ስደውልለት ነበረ። በአካልም ሂጄ ለማግኘት ሞክሬ ያለው፣ ባይዘወ ቤቱን ለመሄድ ሞክሬ ያለው፣ አጠያቄ ለመሄድ ሞክሬ ያለው፣ ቤቱንም እንትሊሉልኝ አልቻሉ። በቃ እሱን ላገኘው አልቻልኩም። ይህንን ነገር ያው ግዴታ ባለቤቱ ጋር ማድረስ የለብኝም ውብዬ ጋር ማድረስ ስለሌለብኝ ግዴታ እሱ ማግኘት ስላለብኝ ቤቱ ሂጄ ሞክር ያለው በጓደኞቹ ሞክር ያለው፣ ግን ይሄ ነገር ሊሳካ አልቻለም። ቤተሰቦቹ ደግሞ ያው ፋሚሊ ላይ ከኛ ላይ ጫና እያደረጉ ስላሉ ይህንን ነገር ደግሞ እኛ ሀንድል ማድረግ አልቻለም። ለዛም ነው አንድ ወር ያክል የጠፋ ነው። ያው የፋሚሊ ጉዳይ ነው። አንድ ደግሞ የሚታወቅ ልጅ ነው ይህንን ያደረገው እና ይህንን ነገር እናንተ ጋር ሳናደርስ እኛው በአጭር መንገድ ለመፍታት ሞክረን ግን ስላልተሳካልን ነው እናንተ ጋር ይዘን የመጣ ነው። አዎ የሚገርማችሁ ነገር ልጅቷ እንግዲህ ታቆታላችሁ ለፍታ ሰርታ የነበረበትን ነገር አንድ ላይ ተባብረው አንድ ጥሪት ነገር ለማፍራት ማስበው ነበረ፣ ቤተሰብ ሲነግረን እና ልጅቷ ባዶ እጇን ቀረችው። እና ይሄ ነገር በጣም አስደንጋጭ ነገር ስለሆነ እንግዲህ ሄሉ ጋር ደወልንላት። ሄሉን ታቋታላችሁ እንግዲህ ሄሉ የናሂ እህት ናት። እና እሷን አግኝተናታል በስልክ እና ነገሩን ከነገርናት በኋላ ያው ጣፋ ጣፋይ ማለት ነገርም በጣም ነያዘን ነው። ለምን እሷም ሴት ናት፣ ልጅቷም ሴት ናት። ይሄ ነገር ሲፈጠር እንግዲህ ሴት ለሴት ካልተዛዘነ መቼም ታቆታላችሁ። በዚህ ጊዜ እርስ በርሳቸው ካልተረዳዱ በዚህ ሰዓት የምንሰማውም ነገር ከባድ ነው። እኛ ወንዶችም ከአልልሽ ብለናት ነው ለዘመዳችን። እና ስለዚህ እሷንም ደውለን ስንነግራት ለሱ የመሸፈን ነገር ነው ያስተዋለው እና ይሄ ነገር ደግሞ በጭራሽ የማያስኬር ነገር እንደሆነ እሱን ቀጥታ ማግኘት እንዳለባት አንዳንድ ነገሮችንም ለከንላት ነበር። ለሄሉ ቴክስት የተደራረጉበትንም ያወሩበትንም እያንዳንዱ ነገር ልከንላታል። ግን ምንም ሊያሳምናት አልቻለም። እንዴት እንዴት ለምን እንደዚህ እንትል ትል እንደቻለች እንግዲህ አናቅ። ስለዚህ ሞከረን የቻልነውን ስላቃተን ነገሩን ወደ ዩቲዩብ ይዘን መጣን። ሄሉ እህቱ እንደሆነች ይታወቃል የናሂ እና በእሷ በኩልም ልናገኘው ሞክረናል። ያ የተፈጠረውን ነገር ነግረናታል። ያው ሴት ልጅ ስለሆነች ትረዳለሽ የሚለውን እኛም የቤተሰብ ጫና እየተደረገብን ስለሆነ ማለት ነው። በቤተሰብን በኩል ለምንድን ነው ይሄንን ነገር የሆነው ማንነቱ ደግሞ እየታወቀ ይሄንን ነገር ማስተካከል አለብን ማስመለስ አለብን ብለ ስላሰብ እናቷ ቤት ድረስ ነው የመጣችሁ። የሚገርማችሁ ነገር በጣም ፋሚሊያችንም እኔ ዩቲዩብ አላስጃው አልጀመርኩላ ነው ያልኩት። ለምን እንደዚህ ነገር ከባድ ነው። ቤተሰቦች እናንተ መቼም ታውቁታላችሁ ስንት ተለፍቶ ያ ነገር እንደሚመጣ እና ልጅቷ ደግሞ በጣም ወደዋለች። ሁሉንም ነገር አድርጋለች። በቃ የተቻላትን ለእሱ ማድረግ ያለባትን ሁሉ ነገር አድርጋለች። እና አሁን ሄሉ እነግርናታል ይህንን ነገር ሄሉ ልትቀበልን ግን አልቻለችም። ወንድም የሚገርማችሁ ነገር፣ እና ሰሞኑን ትመጣለች። መጀመሪያ እስቲ ቅድሚያ አንቺ ያገኛት ያለውንም ነገር ተነጋግረው ይፍቱ። ባለትዳር መሆኑን እያወቀ እንዴት እንደዚህ ያደርጋል? በምንላል ሰዓት እሷ ትንሽ የመለሰችልን ምላሽ ትንሽ ለእኛም አስደንግጦናል። ስለዚህ አሁን ቀጥረናታል እየመጣች ነው። ካሜራ እንዳለ አታውቅም። ስለዚህ እሷ የምትለውን ነገር እንግዲህ አብረን እንሰማለን። ባይዘው እየቀረጽን ያለ ነው። ቤተሰቦች፣ ይሄ ነገር ለብዙ ሰው መማሪያ እንዲሆን እኛም ቤተሰቦቻችን ጫና አረጉብን፣ እኛም ፋሚሊ ይህንን ነገር ማሳወቅ አለባችሁ። ለምን ብዙ እህቶቻችን በእንደዚህ አይነት መልኩ ብዙ ነገር እያጡ ስለሆነ ይህን ነገር ማስተማሪያ ማድረግ አለብን። ከፍ ብሎ ደግሞ እናንተንም ቤተሰቦቻችንን በማክበር ይህን ነገር ማሳየት ስላለብን ነው። ለምን አንድ ወር የሚያክል ጊዜ እኛ ጠፍተናል። በጣም ተጨናንቀን ስለ መስራት ስለ አቃተን ማለት ነው በዚህ ጉዳይ እና ሄሉን ጠርተናታል። ያው ሄሉንም በዚህ ጉዳይ ላይ አስረድተናታል። ግን አሁን እየቀረጽን ሄሉ ትመጣለች። እስኪ የምትለንን ነገር አብረን እንሰማለን። ሄሉ እንዴት ነሽ? ግድ ነው ምን መሰለሽ አስረድተንሻል አይደለ? ካሜራ ስለዚህ ያለው ጉዳይ ይኸውልሽ፣ ያለው ጉዳይ በእንደዚህ በሚስጥር ወይንም ደግሞ በውስጥ በኩል የሚፈታ ችግር አይደለም፣ አይደለም። የቤተሰብ ጫና አለብን፣ ምን ማውጣት በውስጥ ነገሩ እንደዚህ የሚፈታ አይደለም፣ በቀላሉ የሚፈታ አይደለም። አንቺ ሴት ሆነሽ እንዴት ለሴት ልጅ መቆርቆር በስልክ ራሱ ያወራሽ ጥሩ ለቤተሰቦቻችን ለቤተሰቦቻችን ኛ አሁን ሰሞኑን እንግዲህ ለወር ነው የጠፋ ነው። በወር የጠፋንበት ምክንያት ደግሞ ይሄ ጉዳይ ነው፣ አስረድተንሻል። ስለዚህ እኔ ካሜራ አልፈልግም፣ ምክንያቱም ይሄ ነገር መውጣት የለበትም። በውስጥ አንጨርስም አውርተን ይላል። በውስጥ እኮ አንቺ ፍቃደኛ ስትሆኚ ኮ ነው ስልክ ያነሳሽልን ነበር አዎ ግን ገበና ቢሆንም ያለውን ነገር ለልጅቷ ያለውን ነገር ለማስረዳት የሚሆነው ነገር እንዲሆን እንድታግሽን ነው የምንፈልገው። ደግሞ እርግጠኛ ከሆንሽ ካሜራ ፊት ማውራቱ ምንም ምንም ምንም ጥፋት ከሌለበት ወንድምሽ ጥሩ ነገር ጥሩ ልጅ ነው የምት ከሆነ በቃ በግልጽ ያለውን ነገር መናገር ነው ለዩቲዩብ ቤተሰቦች። እንግዲህ ሁላችንም የጋራ ቤተሰቦች አሉ። እንግዲህ ስለዚህ ይሰማሉ። እኛ ነገር ነሻ እኔ ምን ማድረግ ይችላል እኮ አይደለም። እኔ ምንም ማረጋው እኮ ይለም እዚህ ጋር ይሄ ወንድሜ ነው ወንድሜ እንደሆነ ታቃላችሁ ሁላችሁ ማለት ነው እንዴ? ታዲያ ወንድሜ ታዲያ እንዴት እኔ አጋፍጣው አለ። ይሄ ነገር ወንድምሽ ወጀን ሲራ ዝምብለሽ ታያዋለሽ አንቺ ላይ ደርሶ ቢሆንስ ያንቺ እህት ላይ ደርሶ ቢሆንስ ምን ማድረግ እችላለሁ እሺ መከላከል የለብኝም በኔ ቦታ ሆናችሁ አስቡት እሺ መከላከል የለብኝም ብትከላከይስ አንዳንዴ እኮ ምን መሰለሽ ለሴት እህተሽ መቆርቆር እራሱ እኮ እንዴት ለሴት እህተሽ ሳትቆርቆሪ ለ እኔ እሷ እኮ ሳታሳዝነኝ ቀርታ አይደለም አይደል እንዴ እዚህ ጋር አጠገብ ያለው ግን ማን ነው እንዴ ነው የምታስቡት እናንተ አልገባኝም አይደለም። ግን ያለውን ነገር ግን አንደርስታንድ ማድረግ አለብሽ ይገባሽ ሄሉ። ራስን አረጋግጠሽ በስቶብናል። ያለ ጫና አለ ገባሽ? አ ጫና አለ። ከቤተሰብ የሚመጣ ጫና አለ። የነገርንሽ ነገር አለ። ልጅቷ በቅርቡ ልትመጣ ነው። ልጅቷ በቅርቡ ከመጣች እዚህ ነው ልትመጣ ማለት እዚህ ልትመጣ ነው ነው። ባዶ እጇን እኮ ነው የቀረችው ልጅ ባዶ እጇን የቀረችው። ስለዚህ መታ ያለውን ነገር ማስተካከል ትፈልጋለች። የጋራ የጋራ ጥሪት እና ፍራ ብሎ ያላትን ነገር በጠቅላላ እሱ ላይ ኢንቨስት አድርጋለች። ይች ልጅ አሁን ምንም ነገር የላትም እኔ እንግዲህ በቀማ ያራዋገር ስራ ነገር እኔ ምን ማድረግ እችላለሁ? ስለዚህ ቢያንስ ቢያንስ ይኸውልሽ ያለውን ነገር በግልጽ ያለውን ነገር በግልጽ ለናሂ አስረድተሽ ናሂን የምናገኘው ከሆነ ልጅ እሷንም አግኝተን ማግኝተን አገናኝተናቸው ቢያንስ የሷንም ሀቅ የሚወጣበትን እሱም ሀቅ ካለው ሀቁ የሚወጣበትን እኔ ምና ናሂን እንደዚህ ነገር ያደርጋል የሚል ምንም አይነት አመለካከት የለኝም። ለምን የልጅ አባት ነው፣ ቁም ነገረኛ ነው፣ ያለውን ነገር በአግባቡ የሚይዙ ልጅ አድርጌ ነበር ማስበው። ነው ከዚህ ግን መጥፋቱ መጥፋቱ ስልክ አለማንሳቱ፣ ምናምን እኛም እንድንጠራጠርና እዚህ ሚዲያ ላይ መተን እንድንወራ ነው ያደረገ። እኔ ማለት እሱ ወንድሜ ነው ለሱ ደግሞ ለመከላከል ብዬ ነው ባይዘው ዝም ያልኩት ሁሉን ነገር ማለት ነው። አላደረገም አላልኩም አድርጓል። ግን ያው አንዳንዴ ደግሞ የምደብቁት ነገር ይኖራል እና እኔ ደብቄ የለታለሁ እውነት ለመናገር ግን፣ እሷ የሷ መምጣት እኔ በጣም ነው ግራ ያጋባኝ። እርግጠኛ ነሻል የላክሽን ስክሪንሾት ድምፁ ሁሉ ነገር አይደለ

ሄሉ እስቲ ባንቺ አስቢው። ከዘጠኝ ዓመት በፊት የነበረሽ እና እስካሁን ድረስ የለፋሽበትን ነገር ታማሚ እናት አላት። ይሄንን መረዳት አለብሽ። የታመመች በእናታቸው እንዳትመጣ አድርጓት። እኔ እሱን ነው የምለምናቸው። እንዳትመጣ ማድረግ አንችልም። ቢያንስ ነገር ስከሚ ኦሬዲ ቆርጣለች ትኬት። ምን ማለት ነው? ኦሬዲ ቆርጣለች ትኬት። መምጣት አይቀርም። በቃ ይሄ ምንም እንትን ያለለት ነገር ነው። ሊስቷም ያሰብሻለች። እንትኗ ቅርጭ ቅሪ ቢታ ትኬት ቆርጣ እንዴት ነው? ቢቀርም፣ እኔ እኮ ማለት እሷም ልክ ልትሆን ትችላለች፣ ግን እሱ ጋር ያለውን ነገር ማጣራት አለብን እኛ። አጣርተን ነፃ ከሆነ ነፃ ነው ካልሆነ እና በቃ ካልሆነ አቋን ነው መውጣት አለበት። መጀመሪያ አጣርተን ጨርሳ አብረን ተጋግዘን ያለውን ነገር እናውጣው። አሁን ልጅቷ ትመጣለች፣ ሄደን አብረን እንቀበላት። በስልክም ልናገናኛሽ ሞከረን፣ እምቢ ብላለች የምትመጣበትን ቀን። በዚህ ምክንያት ፋሚሊ ቤተሰብ፣ ጎረቤት ምናምን መቶኛ ላይ ነው ጫና ሁላ ነው ዛሬ ዛሬ ማውጣት የፈለጋችሁት። ይኸውልሽ አንድ ወር ሙሉ ለመንሽ፣ አለ አንድ ወር ሙሉ የት ነህ ምንድን ነው ጉዳዩ እያለ ናሂን ፈለግ ነው፣ ስልኩ አይነሳ አንድ ወር ሙሉ እኮ በውስጥ ነው የፈታርገው። ተረጋጋ። ይሄ ነገር እኮ ከሰው ማጣራት አለብን። ሳናጣራ እንዴት እናንተ እንደዚህ ታወራላችሁ? ለማጣራት እኮ አንድ ወር ሙሉ፣ አንቺ እኮ አልነበርሽም እኮ አንድ ወር ሙሉ፣ ስልክ ስንደውል አታነሽም፣ አንድ ወር ሙሉ የለሽም፣ ናሂም የለም። ታድያ በምን ነው? ምናልባት ተሳስቶ ሰይጣን አሳስቶት ሊሆን ይችላል። ሰይጣን አሳስቶትም ቢሆን አሁን እኛም አሁን ጓደኛችን ነው እንደ ወንድም የምናየው ጓደኛችን ነው። በዩቲዩብ እናውቀዋለን። የተባረከ ትዳር ያለው ልጅ ነው። እውነትም ካለው እቺ ልጅ ሌላ ቦታ ጋር ሄዳ ልጁን ስሙን አጥፍታ ቤተሰቡን ከመትበትን፣ አንቺ ባለሽበት አንቺ ባለሽበት ነገሩን እንፍታ ነው ያለ። ትዳሩ ቤተን ፈልጋለን እኔ አልፈታም አላልኩም እኮ። አሁንም ግን የእናንተ ቀድሞ ካሜራ ማዘጋጀት አልገባኝም ነው እዚህ ጋር ጥያቄው። ካሜራ ምን ላንቺ አዲስ ነው እንዴ? አረ ሄዱ ተያራታይ ሁሉም ሌላ ሲነገር እኮ ከባድ ነገር እኮ፣ ቀላል ሚዲያ ላይ የሚወጣ ነገር አይደለም እኮ ይሄ ነገር። ሌላ ሰው እኛ ይወልሽ እንፍታው ነው ነገሩ እያለ ነው እንጂ ስሙን አጥፍተን እንሰዋለን። እንዴት ነው ታስቧን ተቆይ ስሙን አጥፍተን እንተውም እኮ በቃ፣ ፕሩፍ አድርገን ፕሩፍ አድርገን ያለው ነገር እንመለስ። እሺ ቪዲዮ አይለቀቅ እታች ነው ይፈታል። እኔ ችግር የለውም። እኔ እኔ እኮ እኔም ይመለከተኛል እሱ እንትን ማለት መጎዳቷ ይመለከተኛል። ግን ለምንድን ነው ካሜራ የምትቀርጹት? ይሄ ልጅ ወንድሜ ነው ይገባቸዋል። ወንድሜ ነው። የኛም እህታችን አብሮ አደጋችን ናት ባትሆንም እህታችን ናት። በቃ በስጋ እንደዚያ ከሆነ በውስጥ ጨርሰን ለህዝቡ ይፋ እናደርጋለን። እና አለቀ፣ ችግር የለውም አዘጋ። በውስጥ ለመጨረስኩ። አንድ ወር አልነበርሽም እኮ አይደል? አንድ ወር አልነበርሽም አይደል? አሁንም ትጠፊ ነው። በውስጥ እንጨርሰዋለን። ስሚኝማ አሁን ያለውን ያለውን ነገር ያለውን ነገር ላስረዳሽ። አሁን እንደ እህት ያለውን ነገር ላስረዳሽ። አሁን እንደዚህ መሆኑ ካሜራ አጥፋልኝ ማለቱ አይጠቅመንም ያለው ነገር ልጅቷ በዚህ መሆነ በዛ ነገሩን ወደ ሚዲያ ይዘው መምጣቱ አይቀርም። ለምን እኛ ፎቶውን ስናይ ገና እንዴ ይሄ ልጅ ዩቲዩበር አይደል እንዴ ስንላት እንዴ እኔ ሌላ ስራ እንደሚሰራ ነው የማውቀው አለች። ይቺ ልጅ አሁን አረብ ሀገር ሆና አንገቷ እንደፍታ ስራ ስትሰራ የነበረች ልጅ ናት። ይሄ ደግሞ የሶሻል ሚዲያ የሶሻል ሚዲያ ላይ የሚሰራ ልጅ መሆኑን አላወቀችም። እሷ ይሄንን በምንላት ሰዓት ሌላ ዩቲዩበር ጋር ሄዳለው፣ ሌላ እንደዚህ ሀቄን የሚያወጣልኝ ሰው ጋር ሄዳለው እያለች ነው እቺ ልጅ። እኛው ራሳችን ሸፈነለት። አንቺ እህቱ ሸፍነሽ፣ እኛ ጓደኞቹ፣ እኛ የምናውቀው እ በአይን በብዙም ቅርርብ አይኖረንም፣ በአይን በምንተዋወቀው ሰዎች ብንፈታው ነገሩን አይሻልም ወይ እስቲ አንቺ ስታስቢ። ልክ ናችሁ እኮ እኔ አላጠፋሁም። በእርግጥ ልክ ነው በደንብ ነው ያጠፋው። እኔ እኮ አምኛለሁ፣ ይህን ነገር አምኛለሁ እንዳጠፋ ግን እኔ ወንድሜ ነው፣ ገበናው መሸፈን አለብኝ፣ አይደለ እንዴ? ስለዚህ አይምሯ እንዳይነካ፣ አይምሯ እንዳይነካ እህቷ መሆንሽን ነግረሽ ኤርፖርት ሄደሽ ትቀበ ልትመጣ ነው ልትመጣ ነው፣ የትራንስፖርት ብቻ ነው እሱንም ለቃቅመ ነገር ደግሞ በጣም ከባድ ነገር ነው። ስለዚህ እዚሁ ሸፈነንለት ያለውን ነገር አስረድተ ነው ያለውን ነገር እሷንም አስረድተን ነገሩ እንፍታው። ይህን ነው የምንልሽ፣ ይህን ብቻ ተቀበይን። በቅርብ ጊዜ ትመጣለች፣ ቴክስት ታደረግላለሁ የምመጣበትን ቀን ብላኛለች። መታስ እኔ ምንድን ነው ማደርገው? ማለት እሱ ባለ ትዳር ነው አይደል? የልጅ አባት ነው። ለትዳሩን ጥሩ አይደለም ይሄ ነገር ባለ ትዳር አይደለም። ይሄን ነገር ካደረገ ይወጣዋል ሳያደርገው ከቀረ፣ ትዳር እኮ ቀላል ነገር አይደለም። እዚህ ጋ ከባድ ነገር እኮ ነው። እንዴት ነው የምታስቡት? ይህን ሚስቱ ስሰማ ብዬ ስሰማ ምን እንደሚፈጠር ታውቃላችሁ? ቀጥታ ለሶስና አግኝታት ቢሆንስ? ይህን ነገር እንኳን ለእኛ እንኳን መምጣቱ እኮ ተመስገን። እንዲሁ አልታረገውም እንደዛ ሲጀመር አታረገውም። እንደ ወጥመድ ቢሆንስ? ቆይ ይሄን አስባችሁታል? ወጥመድ ቢሆንስ? ቤተሰብ አለ ስንት ነገር እንደሚናጋ አስቡት። ልጅ አለ በመሀል ልጅ አለ። ይህን አስቡ። እሷስ የተናገው ህይወቷ፣ እናቷ ቤት ድረስ መታኩን አልቅሳ የነገረችን የለፋችበትን ጥሪት እኮ መከራውን መከራውን በልታ የበላችሁን እንዳለ ገንዘቧን ዋና አስፈስሷት ከሆነ ፋይሉን እንዳለ ይህን ቪዲዮ ላንለቀው። ከዛ ግን እንዳለ ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ሁሉም ላይ እ ወንድም የላችሁም፣ በቃ ይሄን ነገር አታውጡት፣ ስለምናችሁ ምንም እሆናለሁ፣ ምንም አደርግላችኋለሁ። ተስማማችሁ ማለት በቃ ይሄን ፋይል አታውጡም፣ አናወጣውም፣ ምንም የምናወጣው ፋይል የለም። ግን እንድትረጅ ነገር እንደዚህ አግረሻት፣ በስነ ስርዓት አቅፈሻት፣ አቅፈሽ አጽናንተሻት፣ አይዞሽ ከጎንሽ ነኝ ብለሻት ነገሩን አረጋጊ። እራሷ ፌስቡክ ላይ ነገ እኛ ላንጥፎ እንችላለን ነው ቤተሰብ መልቀቅ ነው። እናግዝሻለን፣ ሰርተን ቪዲዮ ቪዲዮ ሰርተን ሀቅሽ እናስመልሳለን ብለን ቃል ገብተናል። ነገ ነው ነገ ነው ስለዚህ፣ ነገ ምንም ነገር ፕሮግራም ቢኖርሽ ምንም ነገር እህትሽ ናት አይዞሽ ማለት ይጠበቅብሻል። ስልክ አላነሳም ብዙ ነገር ራሷ ዩቲዩብ ላይ ትወጣለች። ስለዚህ ከመውጣቷ በፊት ልጅቷን እንቀበላት አይዞሽን በላት። እሱንም ማግኘት ካለብን እናገናኝ። ስለዚህ ያለውን ነገር በዚህ መንገድ እንፍታ። በቃ ሄሉ፣ ምን አይነት ጉዳይ ነው በናት? ግዴታ ነው። እኛ ቤተሰቦች ማዘርም በጣም አዝናብናለች። በኛ ማለት ሰዎች እኛንም በዛ መልኩ ነው የሚያስቡን፣ እንደዛ እንደምናደርግ ነው የሚያስቡን ይህ ነገር እስከወዲያኛው ወዲያኛው ማስቆም መቻል አለብን። እህቶቻችን እንዴ እቺን ልጅ ስለምናውቃት አብራን ስላደገች አይደለም ይህንን ነገር እያደረግን ያለ ነው። ሌላም ሴት ነገር እንደዚህ ብትመጣ ይሄን ነገር ማስተካከልና ፊክስ ማድረግ ማስተካከል እንዳለብን እና ምናለን ቤተሰቦች። ስለዚህ ቤተሰቦች ይሄንን ያደረግ ነው። ለዛ ነው ትማሩበታላችሁ፣ ተማሩበት። ሌላም ሰው ሌላም ሰው ይማርበታል። እኛም ይሄንን ይሄንን ኬዝ እንግዲህ ለእናንተ አውጥተን ነገሩን መቋጫ ማሳየት እንፈልጋለን። በቃ አሁን ሄሉ ተናደደች። ወንድሟ ስለሆነ ነው ይገባኛል። ልጅቷንም ደግሞ በአካል ካገኘቻት በኋላ እንዴት ልቧ እንደሚራራ ታዩታላችሁ። ለምን ልጅቷ ያለችበት ሁኔታ የአይምሮ መቃወሷ ሁሉ ነገሯ እንኳን ያው የሴት ሴትና ሴት ይቅርና ሌላም አካል ቢኖር ማያቃት እንኳን ቢኖር እንትን የሚል ጉዳይ ነው። ስለዚህ ነገ ትመጣለች። ስለዚህ ከሄሉ ጋር እናገናኛታለን። ያለውን ነገር ሁላችሁም ትመለከቱታላችሁ። ልጅቷም ወዟ ጠፍቶ ህይወቷ ተመሰቃቅሎ ባለችበት ሁኔታ ላይ ነው የምትመጣው። ስለዚህ ያለውን ነገር እንፈተዋል። ሰውነቷ ሁሉ አልቋል። ከአንድ አመት ፊት የነበራትን ፎቶ አይተ ነው እንግዲህ ጥሩ ነበረች። በዚህ አንድ አመት ውስጥ ነው እንደዚህ የሆነችው። ስለዚህ ያለውን ነገር ለእናንተ ፈተና እናሳያችኋለን። ቤተሰቦቻችን በዚህ ጉዳይ ነው የጠፋ ነው። እሷም እንግዲህ እንደዚህ ሄዳለች። ስለዚህ እሷንም ደውለን ነገ እንቀበላታለን። ያለውን ነገር እንግዲህ አብረን እንመለከታለን። ቤተሰቦች እንግዲህ በጣም ነው የምናመሰግነው። ከዚህ በፊት የሚያጋጥማቸው ነገር ካለ እናንተም በውስጥ ኢንቦክስ አርጉልን። ነገሩን፣ ችግሩን እንዴት መፍታት እንዳለብን፣ መሆን ያለበትን ጉዳይ ከእናንተ ኮመንት ሴክሽን ላይ መቀበል እንፈልጋለን። እንግዲህ ስለደመጣችሁን በጣም እናመሰግናለን። በሚቀጥለው ቪዲዮ እንገናኛለን ማለት ነው። እንግዲህ ቤተሰቦች ሁላችሁንም እንወዳችኋለን። በቀጣይ ይህንን ነገር የምናስተካክልበትን መንገድ እውነቱን እውነት ሀሰቱን ሀሰት ብለን እናጋልጣለን። እናንተም ከጎናችሁ እንደሆናችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እንገናኝ። መልካም ጊዜ የሆኑላችሁ። እናመሰግናለን።